ሰላም ውዴ የስብለ እና በዛብህ በዩትዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ አንድ ጥያቄ አእምሮዬ ላይ መጣና እሱን ለመመለስ ሞክር ነበር። ፍቅርን የፍቅር ግንኙነትን ወይም ትዳር ልንለው እንችላለን። ገንዘብም እያዳነው አይደለም፣ ፍቅርም ራሱ እያዳነው አይደለም። ወይም ደግሞ የሀገር ሽማግሌዎች የሃይማኖት አባቶች ወይም ደግሞ ይሄ ቀለበት ሰማንያ የሚባለው ነገር ወይም ይሉኝታ እነዚህ ነገሮች በሙሉ ቤተሰብ እያዳኑት አይደለም። እንደምንመለከተው በተለያዩ አጋጣሚዎች የሚወጡ መረጃዎች በሙሉ ሰዎች ከዚህ የፍቅር ግንኙነት ውስጥ ወይም ከትዳር ውስጥ ሲወጡ፣ ሲለያዩ እየተመለከተ ነውና ምንድን ነው የሚል ጥያቄ እየመጣብኝ ወይም እየተፈጠረብኝ ይገኛል። ለዚህ መልስ የሚሆን ነገር ስፈልግ አንድ ነገር አገኘሁ። እሱ ምንድን ነው? ራሳችሁን አንድ ጥያቄ ጠይቁ የሚል አንድ ሰው በዚህ ጉዳይ ላይ እያወራ ሰማሁ። ምንድን ነው ያለው? እንደዚህ አይነት ችግር ውስጥ ስጋት ውስጥ ያላችሁ ሰዎች ካላችሁ የመጀመሪያው ጥያቄ የሚሆነው ራሳችሁን የምትጠይቁት እርስ በርስ ትከባበራላችሁ ወይ? ታከብሪዋለሽ ወይስ ታከብራታለህ ወይ? ስትነጋገሩ በምን አይነት ስሜት ነው? መከባበር ቤታችሁ ውስጥ አለ ወይ? እንደገና እርስ በርስ ትደናነቃላችሁ፣ ትሞጋገሳላችሁ፣ ወይም ትደጋገፋላችሁ ወይ? አገልጋይነት አለ ወይ ቤታችሁ ውስጥ አንቺ እሱን እሱ አንቺን ሰርቭ ማድረግ ማገልገል የሚለው ስሜት ቤታችሁ ውስጥ አለ ወይ የሚል ጥያቄ ጠየቀና ወደ ራሴም ተመልሻየሁ። ሌሎችም በእርግጠኝነት ይህንን ስሜት ትጋሩታላችሁ። ይህንን ጥያቄ ጠይቁና ቤታችሁ ውስጥ ካለ ትልቅ ተስፋ አላችሁ። ለምን መሰላችሁ? ሶስት ሀሳቦች ተቀምጠዋል ከዚህ ጋር ተያይዘው አንደኛው ዊዛውት ኮሚኒኬሽን ዜሪዝ ኖ ሪሌሽንሽፕ ወይም ደግሞ ኮሚኒኬሽን ከሌላችሁ ግልጽ ሆናችሁ መነጋገር የማትችሉ ከሆነ ወይም መነጋገር ከሌለ ምንም አይነት ጓደኝነትም ሆነ ግንኙነት ሊኖር አይችልም ይለናል። እንዲሁም ደግሞ ዊዛውት ሪስፔክት ዘሪዝ ኖ ላቭ፣ መከባበር ከሌለ አንዱ አንዱን የማያከብር ባል ሚስቱን፣ ሚስት ባሏን የማታከብር ከሆነ ፍቅር የሚባል ነገር የለም። ሌላኛው ዊዛውት ትረስት ዘሪዝ ኖ ሪዝን ቱ ኮንቲኒው ይላል። መተማመን ከሌለ ደግሞ አብሮ ለመቀጠል ምንም አይነት ምክንያት የለም ወይም አይኖርም ማለት ነው። ስለዚህ እነዚህን ሶስት ነገሮች ያገኘው ትተማመናላችሁ። ካልተማመናችሁ አብሮ ለመቀጠል ምንም ምክንያት አይኖርም። ትከባበራላችሁ። የማትከባበሩ ከሆነ ፍቅር ቤታችሁ ውስጥ ሊኖር አይችልም። እንዲሁም በደንብ መነጋገር፣ በግልጽ መነጋገርና ማውራት የማትችሉ ከሆነ ግንኙነታችሁ በፍጹም ሊቀጥል አይችልም፣ የሚል ሀሳብ ነው። ስለዚህ የማታከብራት ከሆነ ክብር የማትሰጣት ከሆነ የማታገለግላት የማታገለግዩ ከሆነ አብሮሽ ሊሆን የሚፈልግ ሰው የለም፣ አብሮ ሊሆን አብሮ ሊቀጥል የሚፈልግ ሰው የለም ማለት ነው። ይህንን ማሰብ አለባችሁ። የማታምኙ የማትታመን የማታምናት የማትታመኝ ከሆነ ያ ሰው አብሮሽ ሊቀጥል ምንም ምክንያት አይኖረውም ወይም እሷ አብራ ልትቀጥል ምንም ምክንያት አይኖራትም ማለት ነው። ስለዚህ እነዚህን ሶስት ነገሮች አስቡባቸው።